ላይ እየተኛ ጥሩ ቤት ውስጥ እየኖረ ጥሩ መኪና እየነዳ ጥሩ ደሞዝ እየተከፈለው ለምን ሰላም የለውም? የነፍሱ ምግብ የለማ፣ የመንፈሱ ምግብ የለማ፣ ስቃይ ብቻ ነው ያለው። ስለዚህ እግዚአብሔር ሰዎች፣ ጌታ ምን አለ? ዮሐንስ ወንጌል ምዕራፍ አራት ቁጥር አራት ላይ አኮ በኅብስት ክመ ዘየሐዩ ሰብእ አላ በኵሉ ቃል ዘይወፅእ እምአፈ እግዚአብሔር፣ ሰው በእንጀራ ብቻ አይኖርም ከእግዚአብሔር ቃል በሚወጣ ከእግዚአብሔር አፍ በሚወጣ ቃል እንጂ የእግዚአብሔር ቃል የህይወት እንጀራ ነው። በመጨረሻም ስለ ወንጌል ማንነትና መጨረሻ ላይ ስለወንጌል ወንጌል ጸል የሚለውን ትንሽ እናገርና ጨርሳለን። በመጨረሻ ስለ ወንጌል ምንነት ነግራችሁ የእግዚአብሔር ቃል የመንገዳችን ብርሃን ነው። እስኪ ሁላችሁ ሁላችሁ የመንገዳችን ምንድን ነው? የሆነ ወንጌል ይሄ ከሆነ፣ አንድ ቃል ልጨርስና ልጨምራችሁ ስለ ወንጌል አሁን። አንድ ወንጌል የእግዚአብሔር ልብ ነው። አንዴ በሉ ሁላችሁ፣ ወንጌል እግዚአብሔር ልብ ነው። እስኪ አንድ ጥያቄ ልጠይቃችሁ፣ የእግዚአብሔርን ልቡን ማግኘት ትፈልጋላችሁ አትፈልጉም? የማይፈልግ እሺ፣ የሚፈልግ የእግዚአብሔርን ልብ ማግኘት የሚፈልግ ወይ ጥጋው

በጣም ጥሩ የእግዚአብሔር ልብ ማግኘት እንፈልጋለን። አንደኛ ቆሮንቶስ ምዕራፍ ሁለት ቁጥር 16 እኛ እኛ የክርስቶስ ልብ ወንጌል። አንድ ሰው ልቡን ሰጣችሁ ማለት በልቡ የሚያስበው ነገር ሁሉም ለእናንተ ያካፍላችኋል ማለት ነው። ወኩሎ ዘሰማዕኩ በኀበ አቡየ ነገርኩክሙ፣ ከአባቴ በህልውና ሁሉ ነገርኳችኋለሁ። እናንተ እንግዲህ ባሪያ አይደላችሁ። ለባሪያ የልብ አይነገርም፣ ለወዳጅ ነው የሚነገር። አላ አዕርክትየ አንትሙ፣ እናንተ ወዳጆች ናችሁ። ለወዳጅነቴ ምልክት ከአባቴ ጋር ቅርማለን፣ የመከርኩትን ሁሉ እዚህ ውስጥ ነግሬያችኋለሁ። እኛ የክርስቶስ ልብ አለን። የምናስበው በክርስቶስ ልብ ነው። ወንጌል የምናውቅ ሰዎች ማለት ነው። ይህን ይዞ ነው ቅዱስ ዮሐንስ ሳፎን እኛ ኮ በአርስቶት ልብ አናስብም፣ እኛ ኮ በሶቅራጥስ ልብ አናስብም፣ እኛ በፓይታጎረስ ልብ አናስብም። እኛ የምናስበው በክርስቶስ ልብ ነው። እንዲህ ልብ ለሆነ ንግ እንጸልይ፣ ለወንጌል እንጸልይ። እስኪ ለወንጌል እንጸልይ በሉ። ረጅም ርስነውናቴ በቃ በአምስት ደቂቃ ላጠቃል ከበቃኝ ካልበቃ ይቀር ወንጌል። ይህን አልኳቸው ለወንጌል መጸለይ ምንድን ነው? እንዲገባል እስኪ እንዲገባል ሆኑ እንገብኝ እ እንዲገባል እንዲገባል መጸለይ አለበት። ጸል ውለነ ከያል እግዚአብሔር አናቅጸ ቃል እግዚአብሔር የቃሉን ደጅ እንዲከፍትልን ጸልዩልን ሁለተኛ ተሰሎንቄ ምዕራፍ ሶስት ቁጥር ሁለት ላይ እግዚአብሔር የቃሉን ደጅ እንዲቀምጽልን ጸልውልን። ማነው እንደዚህ አለ? ቅዱስ ጳውሎስ። ማንን አግኝቶ ክርስቶስን በቃል አናግሮ የቃሉን ደጅ እንዲቀምጽልን ጸልውልን፣ መምህርን ነው እንዳለው። ለዚያም መምህርም ቅዱስ ጳውሎስን። ስለዚህ ለመምህራን እውቀት ብለጥላቸው። ጥምር ሁለተኛ

መድኃኒዓለም ሆይ ቃልህን አትጠፍብን፣ ጉባኤ አታሳጣን፣ ቃልህን የምንሰማበት መድረክ አትንሳን ብለን መጸለያ ያለብን ሁለት ሁለት ሆነ እንጂ ስለ ወንጌል መጸለይ ማለት ነው። ሶስተኛ ስለ ወንጌል የምንጸልየው ምን ብለን መሰላችሁ፣ መምህሮቻችን እንዳያሳጣን መጸለይ አለብን። እንዳያሳጣን መምህር እንዳያሳጣን የሚያስተምረው አሁን በዚህ ጊዜ አባ ስለምትሰብኪ ለራስሽ እንዳትሉ፣ እኔም ጸልዩልኝ። አዎ ጸልዩልኝ፣ ለኔ ለኔም ጸልዩልኝ፣ እማምላክ ለእኔም ጸልዩልኝ። እውነቴ ነው። ግን እኔ መምህራችሁ ላይ የሚል ህሊና በህሊና ነው፣ ጨርሶ የለም። እግዚአብሔር ነው የሚያውቀው። ብቻ ግን መምህር አታሳጣ እንደሚከብድ የመምህር ሞትም ከባድ ነውና ይላል ክረምት እንደሚቀር የመምህር ሞት ከባድ ነው። መምህር ማጣት ከባድ ሸክም ነው ለነፍስ ግራ መቀራር የሚደርስላት የለም። መድኃኒዓለም መምህሮቻችን አትንሳን ብለን መጸለይ አለብን። ሁለት ሶስት አራተኛ ስለ ወንጌል መጸለይ ምንድን ነው? መምህር እንዲጨምረን መጸለይ አለብን። እስኪ መምህር እንዲጨምረን በሉ። መምህር እንዲጨምረን ጌታ ምን አለ? ማይረር ውስጥ ብዙ ወደ ባል ውዳታ ወደ ማይለር ከመወስ ግባል ለማይለሩ መከሩ ብዙ ነው፣ ሰራተኛ ግን ጥቂት ነው። የመከሩን ባለቤት ለመከሩ ሰራተኛ እንዲጨምር ለምንውታል። እንደምታውቁት ነው፣ ጉድለታችን ብዙ ነው፣ ሀጢያታችን ብዙ ነው፣ መተላለፋችን ብዙ ነው፣ ቁም ነገረኛ ግን ጥቂት ነው። ስለዚህ መምህር ሊጨምረን አረ ጌታ ሆይ መምህር ጨምረን፣ ብለን መጸለይ ያለብን፣ መምህር እንዲጨምረን፣ ጉባኤቶቻችን እንዲያሰፋለን፣ ደቀ መዛሙርትን እንዲያወጣለን፣ የበለጡ የላቁ መምህራን እንዲተኩልን፣ ጌታ ሆይ መምህር ስጠን። በቀን ቢያንስ አንድ አቡነ ዘበሰማያት ስትጸልዩ መምህር ጨምር ብላችሁ ጸልዩ። እኔ እውነት የምነግራችሁ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ የአንድ ከተማ መሪ ከሀገሩ መጥፋቱ ከተማው ውከት እንደሚሆን ሁሉ የመርከቡ ቀዛፊ መርከቡ ውስጥ አለመኖሩ መርከቢቱን እንደሚያጸጥማት ሁሉ ከማውቄ ታጦ ሊቅሰ ግብር ሁሉ ውጡ ወጥንት ለሁሉ ሁከት የመምህር መታጣት እጅግ ክፉ ተግባር ነው። የምጥብጥና የመከራ ምንጩ የመምህር መታጣት ነው ይላል። ማኑ እንደሚለው እጅሰም ሰፎወርቅ ስለዚህ መምህራት ንሳን ብለን መጸለይ ያለብን ሌላስ ስለ ወንጌል የምንጸልየው ምንድን ነው እንድንሰራ እርዳን ብለን መጸለያለን። እስኪ እንድንሰራ እርዳን ነው? ሁሉ ነገሩ እንጂ። እንድንማር እርዳን አለ። መምህር ጨምርልን እንዲገባን አድርገን አለ። መጨረሻስ ተምሮ ተምሮ ሊቁ ነው መዳን ይላል። እንድንሰራ እርዳን። ይሄ ለእኛም ለእናንተም። እንድንሰራ እርዳን እኔ አሁን እያስተማርኩ ነው። ምናልባት መለፍለፍ ከጀመርኩ በትንሹ አምስት ዓመት ሊሆን ይችላል፣ ግን ብዙም ብዙ ጉድለት አለብን። እንድሰራ ወርዳል ንስማ ወንድ በር ቃለ ወንጌል ከቅዱስ በጸሎት ሆሙ ለቅዱሳን በቅዱሳን ጸሎት ቃልን ሰምተን ለመስራት የበቃን አድርገን የሚለቅሱ ለዚህ ነው እንድን ሰራ ውርዳል። መስማት ብቻ አይደለም መተግበር ነው። አንድ ሰው ይላል፣ ቅዱስ ያንሳፎ አናፂነት ወርዳለሁ አናፂነት ወርዳለሁ ስላለ አመቱ ሙሉ አንድ ጎጆ ሊሰራ አይችልም። ካንዳ አናጺ ጋር እንጨት መጥረብ የጀመረ እንደሆነ ግን ሙሉ አናጺ መሆን ይችላል። ስለፈለቅ ብቻ የፈለጉትን ነገር መሆን አይቻልም። አኮ በአፂማ ዘትጸድቁ አላ በገቢ ሮጡ፣ በመስማት ብቻ አትድኑ በመስራታቸው ነው እንጂ ብሏል ሮሜ ምዕራፍ ሁለት ቁጥር 13 ላይ። ስለዚህ እንድንሰራ እርዳን። የመጨረሻው ግን ይሄን ሁላችንም ነው የእግዚአብሔር ቃል ጸልዩ ለመከመ ይሩስ ቃል እግዚአብሔር አልተብሎ፣ እግዚአብሔር ፈጥኖ ለሁሉ እንዲደርስ ጸልዩልን። ይሄ ለእኛ ነው፣ የቅድሞ ለእናንተም ለእኛ ነው። አሁን ደግሞ ለእኛ መምህራኑን ጸልዩ፣ እዚህ ለቆም ነው የእግዚአብሔር ቃል ፈጥኖ ለሁሉም እንዲደርስ። ይህን ደግሞ ምን አለ ደግሞ ወንጌል ስንናገር ከሚያሳድዱም ከክፉ ሰዎች እንድንድን ጸልዩልን ብሎ፣ አንደኛው የእግዚአብሔር ቃል ፈጥኖ ለሁሉም እንዲደርስ

እንግዲህ ለግብራችን እንዲህ እንዲ ወደ ማጠናቀቁ ደርሰናል እና አንድ ጨርሰናል። እባካችሁ ሁላችንም ቀስ ብለን በጋራ መውጣት ስላለብን ምልክቶችን እናገርና እንጨርሳለን። የመጀመሪያ እንግዲህ ይሄ ጉባኤ ሲዘጋጅ ካቴድራሉ የሚችለውን ያክል በጣም ከበቂ በላይ በጀት አውጥቶ ነው እና ያዘጋጀው። ቀጣይ ጉባኤዎቹ ደግሞ ሲዘጋጁ ሁላችንም አሻራችን ሊኖር ስለሚገባ ቅድም